ኢንዱስትሪና ኢንቨስትመንት ዘርፉ የተጀመሩ የልማት ስራዎችን አጠናክረው ለማስቀጠል ቅድሚያ ዘላቂ ሰላምን ማረጋገጥ እንደሚገባ የሰሜን ጎንደር ዞን አስተዳደር ገለጸ። ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ ዞናዊ የኢንዱስትሪና ና የኢንቨስትመንት መድረክ ተካሂዷል። ደረጀ ደርበው ተጨማሪ ዘገባ አለው። በኢንዱስትሪና ኢንቨስትመንት ዘርፉ የተጀመሩ የልማት ሥራዎችን አጠናክሮ ለማስቀጠል ቅድሚያ ዘላቂ ሰላምን ማረጋገጥ ይገባል የሰሜን ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ ዞናዊ የኢንዱስትሪና ኢንቨስትመንት መድረክ አካሂዷል። የመድረኩ ተሳታፊዎች እንደሚሉት ለወጣቶች የስራ ዕድል ለመፍጠር እና በሀገር ውስጥ ምርት ራስን ለመቻል የኢንዱስትሪና ኢንቨስትመንት ልማት ስራዎች የማይተካ ሚና እንዳላቸው ሳሉ ኢንዱስትሪ ለሀገር እድገት ነው። እኛም በዚሁ ተሰማርተን እየሰራን እንገኛለን። አስተዋጽኦው ብዙ ነገር አላቸው። ተኪ ምርታው ለምሳሌ ቡልኬት ከባህር ዳር ብዙ ጊዜ ይጫን ነበር እኛ እዚህ ያደርገ ነው የእግረኛ እግረኛ መንገድን አምርተን አስረክበን ተሰርቶበታል። ብዙ ነገሮችን ምርት እያቀረብነ ነው። በዘርፉ ሁለንተናዊ ተጠቃሚነትን ለማጎልበት ቅድሚያ የጸና ሰላም ማምጣት ተገቢ ነው የሚሉት የሰሜን ጎንደር ዞን ምክትል አስተዳዳሪና የንግድና ገበያ ልማት መምሪያ ኃላፊ ቢምራው ካሳ በኢንዱስትሪና ኢንቨስትመንት ዘርፉ የተጀመሩ የልማት ሥራዎችን አጠናክሮ ማስቀጠል ይገባል ይላሉ። እንዲህ ስለ ልማት ምንነጋገረው አሁን ያለውን አንጻራዊ ሰላም ተጠያቂ አድርገን መቀጠል ከቻልን አርሶ አደራችንም በአንድ ቀልቡ ወደ ምርቱ የሚገባበት ባለሀብቶቻችንም በአንድ ቀልባቸው ወደ ምርት የሚገቡበት ወደ ስራ የሚመለሱበት ሁኔታ እንዲፈጠር ሁላችንም የበኩላችን በመወጣት ሰላም ላይ የምናደርገውን ርብርብ አጠናክረን ልንቀጥል ይገባል። በአካባቢው ባሉ ወረዳዎችና ከተማ አስተዳደሮች የኢንዱስትሪና ኢንቨስትመንት ዘርፉን ለማነቃቃትና ወደ አምራችነት እንዲገቡ ለማስቻል እየተሰራ መሆኑን የገለጹት የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ጌታቸው ዘነበ ናቸው። በዞናችን በአምራች ኢንዱስትሪ ዘርፍ ብቻ ከ65 በላይ ፕሮጀክቶች በተለያየ አፈጻጸም ደረጃ ያሉ ሲሆን፣ ደባር ከተማ ብቻ 41 ፕሮጀክቶች ይገኛሉ። በማምረት ላይ ያሉ 93 አነስተኛና 8 መካከለኛ አምራች ኢንዱስትሪዎች ያሉን ሲሆን በዚህ አመት ዛሬ በዚህ መልኩ ያስመረቅነውን ኬክስ ፋብሪካ ጨምሮ አራት አምራች ኢንዱስትሪዎችን ወደ ምርት ማስገባት ተችሏል። በተለያየ አፈጻጽም ደረጃ ያሉ ፕሮጀክቶች ወደ ተጨባጭ ስራ እንዲገቡና ባለሀብቶች በዚህ ዘርፍ እንዲሰማሩ የባለድርሻ አካላትን ቅንጅትና ተሳትፎ ማጠናከርና ማሳደግ እንዲሁም በዘርፉ ምቹ ሁኔታ መፍጠር ከሁላችንም የሚጠበቅ ይሆናል። በእለቱም ከመቶ ሚሊዮን ብር በላይ በሆነ ውጪ የተገነባው የአድናበጄ ዱቄት ፋብሪካ በይፋ ተመርቆ ስራ ጀምረዋል።